ሰላም ቤተሰቦች እንዴት ናችሁ? ሚና ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ ደግሞ እንደ ኔ ቦርጫም ለሆናችሁ ሰዎች የሚረዳ ቀለል ያለ የጁስ አሰራር ይዤላችሁ መጥቻለሁኝ። እንግዲህ ይህን ጁስ ለማዘጋጀት ያሰብኩበት ቀን ሳይሳካ ቀረና ከታትፌ ፍሪጅ ውስጥ ነው ያስቀመጥኩትኝ። እንደኔ ከክብደታችሁ ወፈር ላለ እንዲሁም ምግባችሁን እየተመገባችሁ ስፖርታችሁን እየሰራችሁ ግን ተጨማሪ ነገር እንዴት ነው፣ በጣም ብዙ ምግብ እንዳትመገቡ፣ እንዲሁም ደግሞ ለቆዳችሁ ለቆዳችሁ ጥርት እንዲል አላርለ አላርለ አዲስ ነገር መሞከር ለምትፈልገው ይሄ ቪዲዮ ለእናንተ ነው። ይሄን ቪዲዮ ለማዘጋጀት የተጠቀምኩትኝ እንግዲህ እንደምታዩት ፍሪጅ ውስጥ አርጌ በርዶ ይስከቻሉ። ምክንያቱም ምክንያቴ ደግሞ የነገርኳችሁ ነው። ሳልተሳካልኝ ነው ቪዲዮ ቀርጻለሁ ብዬ ይሄን ማሳ ሳላሳያችሁ በጣም ነው በቃ በጣም መራ ነው። ብቻ ይሄን ልጠጣ አልችልም። እንዴ አብረን እንጠጣ እንጂ ብዬ አሰብኩ ማለት ነው። ይሄን ነው የተጠቀምኩትኝ ለመስራት የተጠቀምኩትኝ አፕል፣ ዝንጅብል፣ ብርቱካን፣ ሎሚ፣ ኬል ነው ከፈልና ሳላሪ አለው ከፈለጋችሁ ስፒናች ማረግ ደግሞ ደስ የሚላችሁ የመጠጣት አቅሙ ካላችሁ እንትን ብላችሁ ጀርጀር፣ ብዙም ወድ ሰው አይደለሁም፣ በእንግሊዝኛ ስሙን አላውቅም። ጀርጀር አርጋችሁ ብትፈጩት በጣም በጣም በጣም ብዙ ለጤና ጥቅም አለው እና ለጤና ጠቃሚ የሆነ ነገር ደግሞ ብቻዬን ማድረግ የለብኝም፣ ለነሱ እስኪ ሼር ላርጋቸው ብዬ ሼር አደረግኩ ማለት ነው። ጓደኞች ነበሩ በቃ ሁሉም ሰው ማለት ይቻላል አሁን የሚኖሩ ልጆች መክሳት አለብን ብለው ተባብረው በቃ ያው ይሄንን እያደረግን ያለነው በአሁኑ ሰዓት እና ያው እንደነገርኳችሁ የተሻለ መፍጫ እስከሚገኝ ያው አጠራቅመን ዕቁብ ገብተን የተሻለ መፍጫ እስክንገዛ ግን ባለው መፍጫ እየፈጨን ነው። ዋናው ትጋት ነው። ሰው የሰው ልጅ በቃ መትካት አለበት ብዬ ነው የማስበው። ከተጋችሁ ማይሆን ነገር የለም። አንድ ቀን መፍጫ መግዛታችን አይቀርም። መፍጫ ካላችሁ ግን እድለኞች ናችሁ፣ ምክንያቱም እንደዚህ ለመፍጨት ጊዜ አይወስድም። እኔ እንደዚ ማጥለያን የጠቀምኩትኝ ከዚህ የተሻለ ማጥለያ ቢኖራችሁ ይመረጣል። ምክንያቱም እንዳለ የፈጫችሁት ጁስ ውርድ እንዴት ጠንገር ካለባችሁ ውሃ ትንሽ ጣል አድርጉበት። እኔም ውሃ ጣል አድርጌበታለሁ። እንግዲህ በእንደዚህ ጊዜ ይፈጃል። በነጠላ ወይ ደግሞ በደንብ ጭምቅ የሚያደርግ መጭመቂያ ካለ በንጹ ነጠላ መጭመቅ ይችላላችሁ። እኔ እንደዚህ ብዬ ቀስ ብዬ በትዕግስት ታግሼ አጨለልኩትኝና በስተ መጨረሻ የሚያምር ጁስ ሆነልኝ ማለት ነው። እኔ ሾት ሾት እያረኩ ነው የምጠጣው በትንሽ በሾት የምታከል። እናንተ ግን በርከት አርጋችሁ ጠዋት ላይ ብጠጡ ሆዳችሁ ሙሉ ይሆናል፣ ቀን ሙሉ ደስ ብሏችሁ ትውላላችሁ። ስፖርትም የምትሄዱ ከሆነች እንጥጥት አድርጋችሁ ወደ ስፖርታችሁ ደርሳችሁ ስትመለሱ በቃ የተስተካከለ እንዳልኳችሁ ተግታችሁ ጊዜ ወስዳችሁ ከጠጣችሁ የተስተካከለና የማረ ሰውነት እና ቅጽድት ያለ ቆዳ የማይኖራችሁ ምንም ምክንያት የለም። ምንም በአድ ነገር የለውም እና ተጠቀሙ እላለሁኝ። እንግዲህ ጠቅሞን እስከ መጨረሻ ዝርዝር ይልን ካላችሁ ስር ካፕሽን ወይ ኮሜንት መስጫ ስር እጽፍላችኋለሁኝ። በሌላ ቪዲዮ እስክምንገናኝ መልካም ጊዜ ይሆንላችሁ። ቻናሌን ሰብስክራይብ፣ ላይክ አድርጉ፣ ኮሜንት ስጡ። ዩቲዩብ ላይ ጠፋሽ ትሉኛላችሁ። እኔ ግን ይኸው ዩቲዩብ ላይ አለው፣ አልጠፋሁኝም። እናንተ አበረታቱኝ እያልኩ ነው። የመጨረሻ ቪዲዮን መቶ ምናምን ሰው ነው ያየው በእውነቱ ስልሳ ሺ ኦልሞስት ሊገባ ምንም ያልቀረው ዩቲዩብ ቻናል መቶ ምናምን ሰው ሲያየው፣ እኔም ብዙ ትጋት የለኝም ብዬ አሰብኩኝ ማለት ነው እና በቃ ቪዲዮውን እስከ መጨረሻ ይውላልሁኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ሁላችሁ ተባረኩ። እናት ሀገር ኢትዮጵያን እግዚአብሔር ይባርካት። ቻው